ልጅ እንደማኛውስ እንዴ! ከመወድሽ በላይ ይወድሻል እንዴ! ቤተሰብ ተመልሻለሁ ማለት ነው። እንግዲህ ዛሬ በጣም የብዙዎቹ ማነጋገሪያ የሆነውና ከሚዲያ ደግሞ እየጠፋች የነበረችው እህታችን መልካም ቲዩብ እንግዲህ ልታገባ ነው ማለት ነው። መልኩሻ እንግዲህ ከ ሶስት ቀን ምናምን በኋላ የመልካም ሰርግ ነው። ስለዚህ አብርሃም የት ሊሄድ ነው የት ምናምን እያላችሁ ለምትጨነቁ ጋሽዬ ራሱ ሲናገሩ በመልካም ቲዩብ ሰምታችሁ ከሆነ ሁላችሁንም ሰርግ ጠርቻችኋለሁ ሲሉ ነበር። እኔ ግን ድንግግጽ ብያለሁ። ምክንያቱም የመልካምን ሰርግ ነው እንዴ የጠሩን እያልኩ ነበር እና መልኩሻም በዚህ አጋጣሚ በጣም የምንወዳት እህታችን እንኳን ደስ ያለሽ፣ እንኳንም ለዚህ ሰዓት በሰላም አበቃሽ። እንግዲህ ቪዲዮዎች ምናምን ይቀጥላሉ ማለት ነው። እንግዲህ ከዛሬ ጀምሮ እኔ እለቅላቸዋለሁ የመልካም ድባብ ሰርጉ ምን ምን እንደሚሸት እንግዲህ መልካምዬ። ያው እኔ እንግዲህ መልካም ሰርግ ላይ ደርሳለሁ ብዬ ነበረ፣ ባለመድረሴ በጣም አዝኛለሁ። መልኩዬ እኔ ውድ ማለት ነው እንኳን ለዚህ ያበቃሽ። መልካም ግን ማንን የምታገበው እስኪ አብረን የምናይ ይሆናል። ያልጠበቃችሁትን ሰው ነው መልካም የምታገበው፣ ግን እኔ ወንዱን አንጥቻ አልፖሰትኩትኝም እንጂ ማለት ነው እና ቡታጂራ ሊቀቡ ጠዋት ነው ማለት ነው። በጣም ደስ የሚለው መልኩዬ ያው ለማንም አልተናገረችም። በነገራችን ላይ ከዛሬ 3 ወር ምናምን በፊት መልኩዬ ሰርጓን መቼም ለመቼ እንደሆነ ማን እንደምታገባ ነግራኝ ነበረ ማለት ነው እና በጣም ደስ ይላል። አብርሽ የሚሄዳለው ምናምን ሲል የነበረው እንግዲህ ለመልኩ ሰርግ ነው የሚሆነው እንጂ ሌላ ምንም የሚፈጠር ታሪክ የለም። የነሩታም ሰርግ ይደገሳል፣ ጠብቁ ማለት ነው። መልኩሻ እውነት ነው የምላችሁ። በጣም ብዙ ሰው መቼ ነው በጣም ተጨንቃችሁ ተጠባችሁ ነበር ለመልካም እና ያው፣ ሁሉም ነገር ጊዜውን ጠብቆ ስለሆነ መልኩ ሻዬ እንግዲህ ልታገባ እንግዲህ ቀናቶችን ነው እንግዲህ የቀሯት ማለት ነው። መልኩዬ ኮንግራ ኮንግራ ኮንግራ ብያለሁኝ። እንግዲህ አለምሽ ልታይ ነው። የኔ ውደት የኔ ደርባባ በጣም የምወድሽ እህቴ በርቺ፣ ሊጠንክሪልኝ ነው የምለው። የመልካምን ሰርግ የምትጠብቁ በሌላ ቪዲዮ እንገናኝ። ሰላም።